ችግሩ ማንጋ እንደሆነ የታውቃላችሁ፣ አብርሽ ጋ ነው። ምክንያቱም ልጅቷን ለምንድነው፣ ከየቱ ማስወጣው ለምንድነው? ለውሽምት ክንተወግና የምትናገረው ለሚስት ክብር የለውም። ለዛ ነው ማይም የአንተ ባለትዳርነክ ሩታ ዛሬ አንገቴን ያራሳችልኝ ቤተሰብ ልክ ልኳን የተናገረችው ማለት ነው። እንዴ ምን ይሄ ደፋር ሴት ናት እቺ፣ እውነቱ ጋለሞታ ናት። ጌታ ነው የምላችሁ። ሩታ ዝም በይ ይላል አቶ አብርሽ ማለት ነው። አንተ የእውነት ለሚስት ክብር አለ ትላንትና በመጣች ሴት ምስትክን ትቀይራለ? ለሄርሜላ እኮ ተወግኖ እየተናገረ ያለ ማለት ነው። ጥፋተኛ እሷ መጥፎ ቃል ቴክስት፣ ያልሆነ ቴክስት የጻፈችው እሷ፣ እሷ ላይ ለምንድነው ማይናገርም? ሩታ ስነ ስርዓት ሸያዥ የምለው ለውሽ ምትክ ለምንድ ነው አትናገርም? አንቴ ለምንም ለምንም ለትዳርም አጠቅም አብርሽ ተብዩ ማለት ነው። አንተ ወንድ ነካ አንተ ባለትዳር ነክ አንተ ሰው አይደለም ጌታ ነው ምለው ከዚህ ልጅ ነው እንደ ሮታ ይሄ ልጅ ያረገዘችውን ያልኩ ቤተሰብ ማለት ነው። በጣም ነው ያዘው ጌታ ይቺ ውሽምት በሰው ባለ ፍጥ እያለች እንደፈለገችው ሰው ላይ አፌን ስትከፍተ ማኑ ዝም ምላት? እውነቴና አውራ ከተባለ ማለት ነው። ሁሉም ነገር እኮ ልካለች፣ ልጅ እኮ ወጥ ረግጠች ጌታ፣ ወጥ ወይ ምንድን ነው? ይቅርታ ቤተሰብ ተቋርጦብኛል፣ ስለዚህ ምንም ማድረግ አልችልም። አይ እና ምን ለማለት ፈልጌ ነው፣ አብርሽ ምንም ለሩታ ክብር የለውም። ቤተሰብ ምንም ማለት ነው እና እኔ እንጃ፣ የሆነ ዳቦ አስረክባለች መሰለኝ። እቺ ውሽምት ማለት ነው ለሱ ዳቦን አስረክባ ነው እንጂ በሰላም አብርሽ እንደዚህ አይሆኑም። እውነት ለመናገር ማለት ነው ለሩተ ምንም ክብር የለውም። ወርዶብኛል፣ አሁን ላይ ሲያይ ወርዶብኛል ማለት ነው። እንዴ ውሽምት ጋር እንዴት እንዴት እንደሚሆኑ አያቸው። ሩተ ላይ ግን እንደፈለገ የተናገረ ውሽምትን እሷን ምንም አይናገራትም። ምንድን ነው ያስነካችው ወይስ ዳቦ አስረክባ ነው? በዚህ ልክ እንደዚህ ጸጥ ያስደረገችው? ሆ የሆነ ነገር አለ፣ ቤተሰብ ማለት ነው። እና ይሄ ለሩታም አይጠቅም። እውነት ነው የምላችሁ። ጭራሽ ከህይወታችን ውጭልን፣ ተመልሰው ወደ አንቺ ህይወት አን መጣም ትላለች። እንደ የሰውን ባለ ወስደሽ እንዴ አንቺ፣ ኮሻ የሚባል ነገር የለሽም? እንዴች ሜዳ አህያ ሄሬሜላ ተብዩ እቺ ውሽምት ማለት ነው። በሰው ባለ እንደዚህ ፍጥ ብለሽ ደግሞ በሰው ግቢ መተሽ እንደፈለሽ ስትናገርሽ የምባል ነገር የለሽም። ለነገሩ ሩታ ልክ ልኳን የተናገረችው ማለት ነው። እና እቺ ባለጌ ናት፣ እውነት ባለጌ ናት። እውነቴ ነው ምላችሁ። ይህ ሴት አሰዳቢ እንዴት እንዳስጣላችን ጌታ ዘጋችኝ። እኔ ራሴን ጠልቻለሁ። ሴት መሆኔ ራሴን ጠልቻለሁ፣ እሷን አይቼ ማለት ነው። በጣም ነው የሚደብረው። ቤተሰብ ድርጊቷ ያስጠላል። በቃ የሴት ባህሪ የላትም እንዴ! እንዴት ቆይ፣ ቤተሰብ የላትም ልጅቷ፣ ቤተሰብ የላትም። ምናል ከነዚህ ልጆች ህይወት ብትወጣው ማለት ነው። ሄሬሜላ ከነሱ ህይወት ብትወጣ እኮ ሩታና አርብሽ እስከዚህ ድረስ አይሄዱም። እውነት እስከ መለያየት ድረስ አይሄዱም። የሆነ ነገር አላቸው አርብሽና ሄሬሜላ መሀል ውስጥ የሆነ ነገር አላቸው እንጂ ለጤና አርብሽ እንደዚህ አይሆኑም። ለምን ብዙ ሴቶች ከአርብሽ ጋር ይመጣሉ? የቺ ደግሞ ወጥ የረገጠች በቃ ልክ አለፈ፣ ሁሉም ነገር ማለት ነው የቺ ካሮሽ ጋር እኮ ብዙ ሴቶች ይመጣሉ፣ አይተናል። ቪዲዮ አንድ ላይ ይሰራሉ፣ ትንሽ ይጣላሉ። ፍቅርም ካሮሽ ጋር መታ ሰርታለች፣ እንዶ አንድ ሳምንት ሁለት ሳምንት ነው ከፍቅር ጋር የሰሩ። እንደዚህ አልሆነች። እቺ በቃ የራሷ ባልን ያደረገችው ጌታ፣ ጭራሽን ለሚስቱ ምንም ክብር የለው፣ ለሚስቱም ክብር የለውም። ውሽምትም ለሮተ ምንም ክብር የላቱም። እንደፈለገች ሩታ ላይ እየተናገረች እሱ ግን ጭራሽ ለሱ ተደርቦ ሩታ ላይ አፌን ይከፍታል። ምን አይነት ነው? ቆይ ምን አይነት ልጅ ነው ግን እንዴ! ሩታ ራስሽን አስከብር። በቃ ይሄ ልጅ ለንቻ የሆንልሽም ጌታ ምን ነው አንተ ኮነ ይህ ሁሉ ጣተ እያመጣ ማለት ነው። እውነት ለመናገር ሩታ እች ልጅ እስከዚህ ቤት እንዳታመጣ ብላ ነበረች አብርሽ ሄሬሜላ የሩታ ቤተሰብ ይዞ ባያመጣ ይሄ ሁሉ ነገር ውስጥ አይገቡም ነበር። ሩታም እንደዚህ ጥግ አትሄዱም ነበር። ለምን ያልሆነ ቴክስትን የላከችላት እንጂ ሩታ በዚህ ልክ እንደዚህ አትናደድም። የምሬ ነው የምላችሁ። ዞሮ ዞሮ የሆነ ነገር ከተፈጠረ በኋላ ችግሩ ጻጻትም አብርሽ ላይ ነው የሚደርሰው ማለት ነው እና ወይል ልጅቷ ከህይወቱ ማስወጣት አይኔ እሷንም ከህይወት አላስወጣውም ከእሷ ጋር መሆን የምፈልግ ካለ በቃ ከሩታም ከልጁም ህይወት መውጣት፣ ከውሽ ምት ጋር መሆን ትችላለ። እዚ ጋር የመጣ የሩታን ጭንቅላትንና ትበጠብጠው ማለት ነው ውሽ ምት ክን ከራሴ ህይወት ማስወጣት ካልፈለግ ሩታ ተዋት፣ ተዋት ውጣ ካፈለግ ማለት ነው። ይህ ኮ ንቀት ነው፣ ጌታ ንቀት ሩታ ምን ሆነሽ? ተረጋጊ፣ ምናምን ምናምን። እንዴ ምን ጉድ ነው እናንተ! እኔ እንደዚህ ወንድ ኒ አይቻል አቅም እኔ እኔ ማቆ ባሉ ለሚስቱ ተወግኖ ይናገራል እንጂ ሚስቱን እያሰደበ ለውሽምትክ ሲያግዝ፣ እኔ እሱን አዩ። ማንም ሰው ሩታ ላይ አፌሲ ካፍተ ዝም ብላልን እንዴ ያዩ ከመጀመሪያ ክብር እኮ ካንቴ ይጀምራል። ይሄ ሁሉ ሴት ከዙራ ሲመጡ ራሱን አስከብራ እኮ ማስወጣት ነው። ይሄ እኮ ህይወት ትዳር፣ ቀልድ የለም እኮ፣ ይሄ ህይወት ነው። ልጅ መጣ ልጅ ባይመጣ እንደፈለገ መሆን ትችላለ። ሩታ ደግሞ እንደፈለገች ካንቴ ጋ መቃጣት ፈልጉ። ልጅ ባይ ይኖራችሁ ብላችሁ ደግሞ ራሱን ህይወት ትቀጥል ነበር ካንቴ ጋር እስከ ዘላለም ተቃጥላ ትኖራለች እንዴ እች ልጅ ራስ ናት። አርፋ ብትኖሯ ምን አለ? እረፍት ብትሰጧ ምን አለ? አንተ ግን ምስቱን እያሰደብክ ለውሽ ምትክ ተውግናት እናገራለ ትናገራለ። ምን አይነት ጉድ ነው? ምን አይነት ዘመን ላይ ደረስን? እች ግን እውነት የሚይዛት ሰው የለም። እንደ ልጅቷ ሄረም የላ ተብዩ ቤተሰብ የላት የሚይዛት የሚገረፋት ሰው የለም። ጭራሽ በሰው ግቢ መታ እንደፈለገ ስትናገርሽ የምባል ነገር የለሽም። በሰው ባል እኮ የሰው ባል ላይ እኮ ነው ፍት ያልሹ ማለት ነው። አንዳንድ ሰዎች ደግሞ ሩት የምትሰድቡ ሰዎች አላችሁ። እናንተ ባለጌ ናችሁ። ጌታ የምትሰድቡ ሴት ልጅን የራሷ ባል እኮ ነው ሩት የፈለገችው መረገጥም መደብደብም የፈለገችው መናገር እኮ ማፍታላት ባላ ነው በቃ። እናንተ ግን ለውሽሚት ለነገሩ እናንተም እኮ የሰው ባል ነው ሰርቃችሁ የምትኖሩ ይመስለኛል። ልክ እንደ ሄሬሜላ ማለት ነው። በሰው ባል ላይ ነው ፍጥ የምትሉ ማለት ነው። ሄሬሜላ የምታግዙ ሰዎች ማይ ሙላ ጭንቅላታቸው ዜሮ፣ ባዶ ምንም አታስበ ማለት ነው። በጎች። ስለዚህ ሩታ ልክ ልኳን የተናገረችው ማለት ነው። ተነጠፊላት ካፈለግሽ አለቻት። ልክ ናት፣ ልካለች። የኔ ጀግና ማለት ነው። እንዴ በዚህ ልክ ልጅቷን በቃ ምን አለ ስ ረፍት ብሰጡ ሁለት ወር በስነ ስርዓት ጊዜ ብሰጧት። ቪዲዮ እየደቀናችሁ ውሽሚትህን እያሰደብካት አንቴ፣ እዚ ላይ ከፍ ዝቅ እያደረግካ አንቴ፣ ቡችሎች ሩተን እየሰደባት እንዴ፣ እኮ ክብር ትፈልጋለች ልጅ፣ ሴት ልጅ። አንቴ ራስን ካላስከበርክ ሚስትህን ካላስከበርክ ማን ያከብረሃል? ዛሬ ነው ዛሬ ነው አታሳፍሪኝ በሰው ፊት ለፊት ይላል። እንዴ ዛሬ ነው። ሄሬሜላ ባለፈው ለባልሽ ክብር ሲጭ ብላ ስለተናገረች ዛሬ ስለ ራስ ክብር ነው የምትናገረው? ወዮ ወዮ በላቸው። ሁለት አመት ሙሉ ስትረገጥ ምንም አላልከ። ዛሬ ሄሬሜላ ስለመጣ አንገትን ድፍት አድርጎ በቃ ከህይወት ወተናል፣ ተመልሶ ወደ አንቺ ህይወት አንመጣ ማለቻ። ትጨራሽ ምን ህይወት አለሽ? በሰው ባል ላይ የዘላዘጥ ሩታ እውነት አፍሽ ቁርጥ ይበይልኝ ጌታ። ልክ ልክ ልክን የተናገረችው ማለት ነው። እና በጣም ያደነኩሽ ሩታዬ፣ የኔ አንበሳ፣ የኔ ጀግና። እች እኮ ህይወት የላትም። ህይወት ቢኖራት እኮ በሰው ባል ላይ መታፍ የጣትሉም ነበረ። እና ብቻ በጣም ነው የሚገርመርሽ ግን ወደ ራሴ ተመልሳት። ቆይ ቤተሰብ የለም እንዴ? ቆይ ቤተሰብ አይቆጣጠሩም? ይሄ ልጅ ልጅ አለ አይባልም? እንዴት ዝም ይላለ? ይሄ ድራማ ካልሆነ እኔ አላቅም። እውነት ግራ ያጋባል። ወይስ ዳቦ አስረክባ ነው? በዚህ ልክ የሬሜላ ዳቦ ይጥማል እንዴ? ጉድ ጉድ ያስብላል።